ሰላም ቤተሰብ፣ እንዴት ናችሁ? ዛሬ ይዘንላችሁ የመጣ ነው በአንድ ስልክ በአንድ ስልክ እንዴት አድርገን ብዙ አፖችን መልቲፕል እያደረግ እንደምንጠቀም ወይም ላይክ እንደ ህያ አፕ ያሉ አፖችን በአንድ ስልክ እንዴት አድርገን ሁለት አካውንት ሶስት አካውንት እንዲሁም ከዚያ በላይ እንዴት እንደምንከፍት ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ቪዲዮ በቅድሚያ ፕላይ ስቶር ላይ እንሄድ እና ይችን አፕ መልቲፕል አፕስ የምትለዋን እናወርዳለን። አሁን ሂያ አፕን መልቲፕል አድርገን በአንድ ስልክ ሶስት አራት አካውንት ለመክፈት ከፈለግን መጀመሪያ ማድረግ ያለብን መልቲፕል አፕ የምትላለች እሷን እንሄድና ከፕላይ ስቶር ዳውንሎድ እናደርጋታለን ማለት ነው። እሺ መጀመሪያ ልክ ፕላይ ስቶር ላይ እንሄድና እናንተ ሰርች ታደርጉታላችሁ። መልቲፕል አፕ ብላችሁ እናንተ ሰርች ታደርጉና መልቲፕል አፕ የምትሏን ትፈልጋላችሁ ማለት ነው። አብዛኛውን ጊዜ አይመጣላችሁም፣ ሰርች ስታደረጉት አይመጣላችሁም። የማይመጣላችሁ ከሆነ ወደ ክሮም በመሄድ መልቲፕል አፕስ ብላችሁ እንትን ማለት ትችላላችሁ፣ ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ይሄው ልክ እንደምትመለከቷት እዚች ጋ የመጀመሪያ ይች ፕላስ በመሃሉ ያላት ይችን አለይታችሁ እናንተ ዳውንሎድ አድርጓት። በጣም ብዙ አሉ መልቲፕል የሚያደርጉ ግን ከሌሎች በጣም የተሻለች ይች ስለሆነች ማለት ነው። ስለዚህ እሷን ነካት አድርጉና ልክ እንደዚህ ዳውሎድ ያደርግላቸዋል። እኔ ዳውሎድ ስላደረግኩት የሚለን ኦፕን ነው። ስለዚህ እናንተ ዳውሎድ አድርጋችሁ ሲጨርሱ ኦፕን ይላቸዋል። ቀጥታ ኦፕን በሉት ማለት ነው። ከዛ እኔ እንደምትመለከቱት እዚጋ መልቲፕል አድርጌው። መልቲፕል እንዴት ነው መልቲፕል የምናደርገው? እዚጋ የምትመለከቷት የፕላስ አይከን አለች። እሷን አንድ ጊዜ ትጫናላችሁ። ይሄው ልክ እንደዚህ ትጫኑና። በስልካችሁ ያሉ አፖችን በሙሉ ዘርዝሮ ያመጣላችኋል። ልክ እንደምትመለከቱት ይው ልክ እንደዚህ በስልካችሁ ያለውን አፕ በሙሉ ዘርዝሮ ያመጣላችኋል። እናንተ የምትፈልጉትን ሰሌክት ማድረግ ነው። ለምሳሌ ኢሞን ዳብል ማድረግ ብፈልግ ይሄው ሰሌክት አደርገዋለሁ፣ ልክ እንደዚህ ህያንም ሰሌክት አደርጋለሁ ኢንሹት እንደዚህ ያደርጋችሁ ክሎን ስትሉ ትዝታች አለ ያስገባል ማለት ነው። አሁን ለምሳሌ እኔ ሽያን ብቻ አንድ ዳብል አድርገው ተመልከቱት። ሽያን ከፈለኩኝ ክሎን የሚለውን እዚጋ ነካ አረጋት አለሁ። ተመልከቱ ሰባተኛ መጣልኝ። ሰባተኛ ማለት ይኸው እዚጋ አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ አንድ ሰባት። ስምንተኛ መጨመር ብፈልግ አሁንም ልክ እዚች ላይ ምን ምትል የፕላስ ይክኗ እንጫናት አለሁ። ተዛ ሽያ ምትሏን እፈልጋለሁ። እዚች ላይ ይኸው ሰልክ ታረኳት። ተዛ እዚጋ ህጄ ክሎን ይሄው አይ ሶሪ ሁለተኛ ዳብል ቪ ነው። ይሄው ስምንተኛ ምናልል ጨመረልኝ። ስለዚህ በአንድ ስልክ ላይ ስምንት አካውንት ሁላ መክፈት እችላለሁ ማለት ነው። በአንድ ስልክ ላይ ስምንት አካውንት ልክ እንደዚህ አድርጌ ስምንቶችን አሁን አካውንት ስላችሁ አፖችን ያበዟቸው። በዚች ኔት አንድ አካውንት፣ በዚች አንድ አካውንት፣ በይች አንድ አካውንት፣ እስከዚህ ድረስ ስምንት አካውንት እንከፍታለን ማለት ነው። ስለዚህ እስካሁን ያለው ስቴፕ ቀላሉ ነው። ዋናው ግን ዋናው አሁን ከእንግዲህ በኋላ ያለው ስቴፖች ናቸው። ከእንግዲህ በኋላ ያለው ስቴፖች ሁለት ስቴፖች አሉ። ለምሳሌ ይህችን የመጨረሻዋን ነካ አድርጌ ላሳያችሁ። ልክ እንደዚህ ተመልከቱት፣ ወደ ሂያ ያስገባናል። ልክ እንደዚህ ሁለት አማራጭ አመጣልን። አንደኛው አካውንት ነው፣ ሁለተኛው ጎግል ነው። ጎግል ነው ይሄ አካውንት ስንለው የሚጠይቀን ምን እንደሆነ ላሳያችሁ። ተመልከቱት። እዚህች ጋር ልክ ነካ ሳረጋት ይኸው አካውንት የሚለውን ነካስ አድርገው ተመልከቱት። ልክ እንደዚህ ኮንፊርም የሚል ያመጣልናል። ኮንፊርም እንለዋለን። ኮንፊርም ስንለው ምንድነው የሚጠይቀን? ሁለት ነገሮች ይጠይቃል። የመጀመሪያው ኢንተር አካውንት ይለናል። ሁለተኛው ኢንተር ፓስዋርድ ይለናል። የመጀመሪያው ኢንተር አካውንት የሚለን አይዲ ነው። የአፑን አይዲ ነው የሚጠይቀን። ይሄ ማለት ባጭሩ በሌላ ሰው ስልክ የከፈትነውን የከፈትነውን አካውንት ያ ማለት በሌላ አዲስ ሊሆን ይችላል፣ በጓደኞቻችን ሊሆን ይችላል። በሆነ ስልክ የከፈትነውን አይዲ አለ በዛ አይዲ አምጠን እዚህ ጋ ኢንተር አካውንት የሚለው ላይ አይዲ እናስገባለን። ከዛ ደግሞ ኢንተር ፓስዋርድ የሚለን ደግሞ በዛኛው ስልክ የስልኩ እንትን እንሰጠዋለን፣ ፓስዋርድ እንሰጠዋለን፣ ፓስዋርድ እንሰጠዋለን። ስለዚህ እናንተ በሌላ ስልክ የሰጣችሁትን ፓስዋርድ ወይም ልክ በሌላ ሰው ስልክ ከፈታችሁ አካውንት ተዛ አይዲ ይሰጣችኋል፣ ተዛ ፓስዋርድ ትሰጡታላችሁ። በዛኛው ስልክ ሲቲንግ ላይ ሄዳችሁ ፓስዋርድ ትሰጡታላችሁ። እሱን እንዴት እንደምሰሩት በሚቀጥለው ቪዲዮ እሰራላችኋለሁ። እንዴት በዛኛው ስልክ እንከፍታለን ተዛ እንዴት ፓስዋርድ እንሰጣለን የሚለውን ቀጣይ ስቴፕ ቪዲዮ እሰራላችኋለሁ። እሱን ገብታችሁ ታዩታላችሁ። አሁን ግን በዛኛው ስልክ የከፈትነውን አይዲ ልክ አምጠን እዚጋ ኢንተር አካውንት የሚለው ጋር እናስገባለን። ሌላኛው ደግሞ ፓስዋርድ የሚለን ደግሞ በዛኛው ስልክ አሁንም የሰጠነውን አፕ ላይ የሰጠነውን ፓስዋርድ፣ የማይረሳ ቁጥር፣ ሎጊን ለማድረግ የሚጠቅመን የምንሰጠውን ፓስዋርድ አምጠን እዚህ ጋር አስገብተን፣ እዚች ሳይ ሎጊን የምትላለች እሷን አንድ ጊዜ ሎጊን ስንላት ቀጥታ አውቶማቲካሊ ያስገባናል ማለት ነው ወደ እዛኛው ስልክ በከፈትንበት አምጦ በዚህ ስልካችን ይከፍትልንና አንድ አካውንት ክሬት አደረግ እንላለን። በዚህ ሌላኛው ደግሞ ሁለተኛው ይህኛውን ተመልሼ ገብቻ አሳያችኋለሁ። ተመልሼ ሎጊን አርጌ አሳያችኋለሁ። ሌላኛው ባክ እንለዋለን። ተዛ በጎግል ይለናል። ሁለተኛው የአካውንትን አሳይቻችኋለሁ። አሁን ደግሞ በጎግል ይለናል። በጎግል የምንለው መቼ ነው? አንደኛ ስልክ ይመርጣል። ምክንያቱም እዚህ ጋር አሁን እኔ ላሳያችሁ የመጀመሪያው ላሳያችሁ ወጥቼ ይሄው እዚህ ጋር አንድ አለችኝ የስልኬ ኖርማሊ፣ ይሄው የስልኬ ኖርማሊ አንድ አለችኝ ተመልከቱ። ይሄ የስልኬ ነው። በስልኬ አንድ የምጠቀመው ነው። ይሄው በስልክ ይሄ ኖርማል የራሴ ነው። ተዛኔ የፈለኩኝ ሁለተኛውን አካውንት ነው የፈለኩኝ። ኤግዚት ብዬ ወጣና ሙሉ ለሙሉ እናጠፋታለን። ተዛ ልክ እንደቀደሙ ወደ አኳንድ ሁለተኛ አካውንትን የፈለጉት ኖርማል ስላለኝ ማለት ነው። ልክ እዚህ ጋር ገባውኝ። ተዛ የመጀመሪያ የከፈቱት ያኛውን በጂሜል ነው በኢሜል ማለት ነው። በኢሜል ስለከፈቱት አሁን እዚህ ጋር በጎግል ስለው ተመልከቱትን ነው የሚለኝ። ይው አያስገባኝም። ለምንድን ነው አንዳንድ ስልኮች ይመርጣሉ። በጎግል የሚያስገቡ ለምሳሌ እንደ አንዳንድ ቴክኖች ያስገባሉ። በርግጥ ይህም ቴክኖ ነው ግን፣ ቴክኖና ቴክኖችን ይለያል። እንደገና አብዛኛውን ጊዜ የሚያስገባችሁ ሳምሰንግ ሳምሰንግ ከሆነ ሳምሰንግ ከሆነ ያስገባችኋል። እዚህ ጋ ምን ትሉታላችሁ? በጎግል ስትሉት በስልካችሁ ያለውን ጎግል ያመጣል። በኢሜይል የተከፈተውን ያመጣላችኋል፣ በስልካችሁ የተከፈተውን። ከዛ ከዛ አንዱን ኢሜይል ሁለተኛውን ሳይሆን ያ ማለት መጀመሪያ የከፈታችሁበትን ትታችሁ ሌላ ሁለተኛ ኢሜይል ስታስገቡለት ቀጥታ አውቶማቲካሊ ወደ አዲስ አካውንት ይከፍትላችኋል። አዲስ አካውንት ስም እንድትሞሉ ከዛ ፕሮፋይል እንድታደረጉ ከዛ ኢንቪቴሽን ኮድ እንድትሞሉ ያደርጋል። እታች ክሬ ስትሉት ቀጥታ ይከፍትላችኋል። አዲስ አካውንት ማለት ነው። ይሄ ምንድን ነው? በጎግል ሲከፍትላችሁ ስልክ ይመርጣል፣ ስልክ ይመርጣል። ስለዚህ በጎግል የማይከፍትላችሁ ከሆነ ግን በሌላ ሰው ስልክ ትከፍቱ እና አይዲ እና ፓስወርድ ይዛችሁ መጣችሁ አካውንት በሚለው ላይ ገብታችሁ መሙላት እሱን እንዴት እንደምትሞሉ አሁን አሳያችኋለሁ። አለበለዚያ ደግሞ እዚህ ጋር አሁንም ጎግል ላይ ሁለት ሶስት ኢሜል ከሌላችሁ ቀጥታ ክሬት ኢሜል ይላችኋል። እናንተ ክሬት አድርጋችሁ እዛው ውስጥ ላይ አዲስ ክሬት አድርጉ። እሱን በሌላ ስልክ ወይም በሌላ ቪዲዮ ሁለተኛ ሰራላችኋለሁ፣ በሌላ ቪዲዮ ሁለተኛ ሰራላችኋለሁ። እሱንም አሁንም ገብታችሁ ታዩታላችሁ። ስለዚህ እኛ በሁለት አይነት መንገድ እንከፍታለን ማለት ነው በሁለት አይነት መንገድ አሁን እኔ ዛሬ በሌላ ሰው ስልክ ኢሜልና እና ኖ አይዲ እና ፓስዋርድ ይዤ መጥቻለሁ። እሱ እንዴት አድርገን እንደምናስገባ ዛሬ ያሳያችኋለሁ። ይሄው ልክ ቅድም እንዳሳየኋችሁ ይችኛይት የመጀመሪያ የስልክ ያለችን በኢሜይል የከፈቷት በኢሜይል ማለት ነው። ስለዚህ አሁን ሁለተኛን የፈለግኩኝ ይሄው ገባሁኝ። ልክ ቅድም እንዳልኋችሁ እዚች ጋር የፕላስ አይኮኗን ተጭኜ ልክ አበዛለሁ። ከዛ አሁን እዚህ ጋር ስምንትን ቁጥር ያለች ተሆን ነካታለሁ፣ ተመልከቱ። ተዛ እዚህ ጋ ምንድን አደርጋለሁ አካውንት ለምንድን ነው የምለው አይዲ እና ፓስዋርድ ይሽመጥቻለሁ። ከሌላ ማለት ነው ከሌላ ይዤ ስለመጣሁኝ ቀጥታ እዚች ጋ ነካለሁ። ልክ እዚች ጋ ከነከው በኋላ እሺ ተዛ ምን አደርጋለሁ? እዚህ ጋ ኮንፌር የምትለኛለች፣ እሷን አንድ እዚህ ኮንፌር የምላታለሁ። ይሄው ምን አለኝ። ኢንተር አካውንት የሚለው አይዲ አስገባ ብሎኛል። እዚህ ጋር ደግሞ ኢንተር ፓስዋርድ ይለኛል። ፓስዋርድን አስገባለሁ ማለት ነው። ፓስዋርድን አስገባለሁ አሁን ላስገባና ና አንድ ዜ ላሳያችሁ። ለምሳሌ እኔ አሁን አንድ አካውንት ላስገባና ላሳያችሁ። እሺ ልክ ኢንተር አካውንት የሚለው እንነካለን ተዛ 17 17 52 52 34 ተመልከቱት። ይሄኛው በሌላ ሰው ስልክ የከፈትሁት አካውንት ነው። የከፈቱት በሌላ ሰው ስልክ ከፍቼ ፓስዋርድ አገኘሁኝ፣ ተዛ ኖ አይዲ አገኘሁኝ፣ ተዛ ፓስዋርድ ሰጠሁት፣ ተዛውን በሌላ ሰው ስልክ የከፈትሁትን በራሴ ስልክ ሎጊን አድርጌ አምጥቼ ልጠቀመው ነው። ይሄው አይዲ ጻፉኝ፣ እታች ደግሞ ፓስዋርድ ልጽፍ ነው። ፓስዋርድ ልሙላ፣ ፓስዋርድ የሞልች መለሳለሁ፣ እናንተ ትመለከቱኛላችሁ። እሺ እዚህ ጋ ፓስዋርድ ስሰጡት ፓስዋርድ ስሰጡት፣ መጠንቀቂያ ያለባቸው ነገር ካፒታል ሌተር አድርጉት። የመጀመሪያውን ተዛ ስሞል ሌተር፣ ተዛ ቁጥር፣ ተዛ ሀክተሽ ነገሮችን ወይም ሲምፖሎችን ጨምሩበት ማለት ነው። ጨምሩበት አሁን። እሺ እኔ እየሞላሁኝ ነው። ልክ እንደዛ አርጌ ፓስዋርድን ሰጠውኝ ማለት ነው። እዚህ ጋር የሰጠው ሳይሆን በዛ ስልክ ስከፍት ላፑ የሰጠውት ፓስዋርድ ነው የሚሞላው ስለዚህ አይዲ አስገባሁ ፓስዋርድ አስገባሁ ማለት ነው። ተዛ ምንለዋሉ እዚህ ጋር ሎጊን የሚላለ እዚች ጋ ምናረጋለሁ ሎጊን እለዋሉ። ይሄው ልክ ቀጥታ ወደዚ አስገባን። ተመልከቱት፣ አይዲ ሰጠውኝ፣ ፓስዋርድ ሰጠውኝ። በሌላ ሰው ስልክ የከፈትኩት ነበር። በቃ ቀጥታ ሎጊን ስለው ቀጥታ እንትናሌ ማለት ነው፣ አስገባኝ በአዲስ ማለት ነው። ተዛ ሳይን ኢን ይለናል። ይሄው ሳይን ኢን እንለዋለን። ይሄው ለመጀመሪያ ጊዜ ስለሆነ እየገባን ያለ ነው። ልክ እንደዚህ ያመጣልናል ኦኬ ብለን እንቀበላለን ማለት ነው። ይሄው አሁን ገባን እንግዲህ ተመልከቱት። በአንድ ስልክ ሁለት አካውንት ከፈትሁኝ ማለት ነው። በአንድ ስልክ ሁለት አካውንት ተመልከቱት። ባክ ብዬ ላሳያችሁ። ይሄው ይችኛየት አንድ አካውንት አለችኝ ተመልከቷት። ይሄው ከፍቼ እዚህ ላይ ላሳያችሁ። ኖርማል የምጠቀምበት እንትን አለ አካውንት አለ ያት ይቻለችኝ። ተመልከቷት። እሺ ላይ ወደ ላይ ብዬ ላሳያችሁ። ይሄው ይችኛየት ዋኗ አለችኝ ተዛ ደግሞ እንደገና ልክ ይሄን ነክቼ ይኸው ስምንተኛዋ ላይ የከፈትኋት ተመልከቱ፣ አያችኋት በስምንተኛ ይሄኛው ማለት ሁለት አካውንት ሆነልኝ ማለት ነው። ተመልከቱት፣ ይኸው አያችሁት፣ በአንድ ስልክ ሁለት ይሉታል። እንደዚህ ነው በአንድ ስልክ ሁለት እንዴት አድርገን እንደምንጠቀም። ከዛ እናንተ እዚች ትገባላችሁ ቀጥታ እዚህ ጋር ሆስት ኤጀንት አልተመዝግቡም፣ በነገራችን ላይ እዛው ዚች ላይ እንትምላችሁ ነገር ካለ ይኸው እዚህ ጋር የኛ እንትናችን ሩማችን ኢትዮ ኮይን ሴለር ይላል። እናንተ ቀጥታ እዚህ ጋር ኢትዮ ኮይን ሴለር የምትለውን ነካ ታደርጉታላችሁ። ያት ዚች ጋር የምትመለከቷት አለች። እዚህ ጋር አሁን ስለወጣው ነው፣ ወደ ውስጥ ብገባ ማውራውን ልይዝብኝ ስለሚችል ነው የማልገባ። ወይም ገብቻ አንድ ዜ ላሳያችሁ። አሳያችሁ እዚች ጋር የምትመለከቷት ኢትዮ ኮይን ሴለር የምትላለች ይሄ የእኛ ሩም ነው። ይሄው ይሄ የኛ አሩም ነው። ይችኛውን ላጥፋት አጥፋት። ይችኛውን የትን ለእናንተ ስላሳየኋችሁ ላጥፋት። ይሄው አሁን እንደምትመለከቱት እዚህ ጋ ቀጥታ የኛ አሩም ውስጥ ነው ገብተን የወጣ ነው። እናንተ አዲስ ከሆናችሁ በዚሁ መንገድ አዲስ ከሆናችሁ መጣችሁ እኛ ጋር የኤጀንት ሆስት ኤጀንት እንመዘግባችኋለን። ከኛ ጋር በባንድ ትሰራላችሁ። ወደ እኛ አሩም መግባት ትችላላችሁ ማለት ነው በመንካት። ይህኛው ኑሮ በመንካት ቀጥታ ወደ እኛ ገብታችሁ እዚህ ጋ ልክ እንደ ልጆች እኛ ጋር ማናገር ትችላላችሁ። ያሉትን ነገሮች ተዛ እንደዚህ አድርገን አዲስ አካውንት እንከፍታለን። ተዛ እዚህ ጋ ሚ የምትላለች ወደ ሚ እንሂድና ይኸው ቀጥታ ፕሮፋይል ምናምን ስለተሰጠ ነው። እናንተ ግን ቀጥታ ላያስገባችሁ ይችላል። ያ ማለት ወደዚህ ሳይሆን የሚያስገባችሁ ፕሮፋይል እንድሰጡ ይጠይቃቸዋል። ስም እንድትሞሉ ይጠይቃቸዋል። ከዛ ኢንቪቴሽን ኮድ እንድሰጡ ይጠይቃቸዋል። እሱን ከሰጣችሁት በኋላ ክሬ ስትሉት ቀጥታ ወደዚህ ያስገባቸዋል ማለት ነው። ቀጥታ ወደዚህ ያስገባቸዋል። ቀጥታ ነው የሚያስገባቸው ወደዚህ። እኔ በሌላ ሰው ስልክ ከፍቼ ፓስዋርድ ሰጥቻለሁ። ከዛ ኢሜል አይ ሚን አይዲ ይዣለሁ። ያንን አምጥቼ ሎጊን አድርጌ በራሴ ስልክ ስለተጠቀሙ ነው ማለት ነው። እንደዚህ አድርጋችሁ በአንድ ስልክ ሁለት መጠቀም ትችላላችሁ። በሚቀጥለው ደግሞ እንዴት ነው በሌላ ሰው ስልክ እምንከፍተው የሚለውን አንድ ቪዲዮ እሰራላችኋለሁ። ተዛ ደግሞ እንዴት ነው የከፈትነውን በሌላ ሰው ስልክ የከፈትነውን ወይም በራሳችን ስልክ የከፈትነውን ፓስዋርድ የምንሰጠው አይዲያችንን የምናገኘው ካላችሁ እሱንም ሁለተኛ ቪዲዮ እሰራላችኋለሁ ማለት ነው። በነገራችን ላይ ልክ ቀጥታ እንደከፈታችሁት አይዲውን እዚ ጋር ሚ የምትላለች እሷን ስትነኩ ይሄው ከስማችሁ፣ አተቀብ እዚች ጋር እታች ላይ ምን ይሰጣችኋል? እንትን ይሰጣችኋል አይዲ ማለት ነው። እሷን አይዲ ትይዛላችሁ። ቅድም የሞላኋት አይዲ ይችን ነው። ይችን ትይዙ እና ተዛ ምን ታደርጋላችሁ? ሲቲንግ ላይ ደግሞ ትሄዱና በዛኛው በመጀመሪያ በከፈታችሁት ሲቲንግ ላይ ትሄዳላችሁ። ልክ እንደዚህ ተዛ፣ እዚች ጋ አካውንት ሴክሪቲ የምትላለች እሷን አንድ ዜ ትነካላችሁ። ተዛ ሴት ሎጊን ፓስዋርድ የሚላለ እሷን አንድ ዜ ስትነኳት ቀጥታ እዚህ ጋ ያመጣላችኋል። የእኔ ስለሰጠውት ነው። ተመልከቱት። ቅድም ያስገባውት ፓስዋርድ ይሄኛው ነው። ቅድም ያስገባውት ፓስዋርድ ይህኛው ነው። ቀጥታ እናንተ ግን የሚመጣላችሁ እዚህ ጋ ሁለት ተመሳሳይ ፓስዋርድ እንድሰጡት ነው የሚጠይቃችሁ። ተዛ እዚህ ጋ ኮንፊርም ትሉት አላችሁ ቀጥታ ይይዝላችኋል ማለት ነው። ካፒታል ሌተር፣ ስሞል ሌተር፣ ቁጥርና ልክ መሰላል መሰላል አት አትን እንደሱ ተጠቅማችሁ ቢያንስ ስምንት ከስምንት እስከ አስራ ስድስት የሆነ ካራክተር ይኑሮ ነው የሚለው እሱን አድርጋችሁ እናንተ ኮንፊርም ስትሉት ፓስዋርድ ትሰጡታላችሁ ማለት ነው። እየገባችሁ የምትሰጡት እዚህ ጋ ነው። ሌላ ቪዲዮም አያስፈልገውም እራሱ ማለት ነው። ሴቲንግ ላይ ቀጥታ ትገባላችሁ። አካውንት ሴክሪቲ የሚላለ ቀጥታ ሴት ሎጊን ፓስዋርድ የሚለውን ነክታችሁ እዚህ ጋር ምን ታደርጋላችሁ ፓስዋርድ ትሰጡታላችሁ ማለት ነው። ከዛ እዚህ ጋር የሰጣችሁትን ፓስዋርድ ትይዛላችሁ፣ አይዲያችሁን ትይዛላችሁ። ቀጥታ እሱን ይዛችሁ በራሳችሁ ስልክ ገብታችሁ እንዳሁን እኔ እንዳረኩት እናንተ ሎጊን ብላችሁ መጠቀም ነው ማለት ነው። ሎጊን ብላችሁ መጠቀም ነው። ምናልባት ጥያቄ ምናምን ያላችሁ ልጆች ካላችሁ እንዲሁም ያልገባችሁ ልጆች ካላችሁ ኮሜንት ላይ አሳውቁኝ፣ እመልስላችኋለሁ። እንዲሁም እስካሁን ቤተሰብ ያልሆናችሁ ልጆች ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ከተመቻችሁም ላይክ ሸር ማድረግ እንዳትረሱ። ስለተከታተላችሁን እናመሰግናለን።